ወደዚህ ቤት እንዴት መጣሽ ነው ነበር? እንዳ ጥሩ ቀልደኛ አትወሻል። ግን እኮ እንደዚህ ፊት ከነሳሳት ልትርቅሽ ትችላለች። አንቺም ብዬ መጥቼ ከማን ጋር ነው የምጫወት? በሉ እንግዲህ ሰሞኑ ምን አድርጌች ነበር ማለት ነው? አንቺ ዶሮ የትም አታመልጭኝ። ሰዎቹ ለፍርድ ብናቀርብ በጣም ነበር። ሜላት እንግዲህ በስተ መጨረሻም ሁሉን ነገር ለሃንቹ ፍርጥርጥ አድርጋ ነገረቻት። ምክንያቱም አስታውሳለሁኝ ግን ደግሞ ማንም እኔ እንዳስታወስኩኝ ማወቅ የለበትም፣ እንደዚህ የሚበቀለኝ ማን እንደሆነና እንዲሁም ደግሞ እርግብ ብቻዋን ይህን ነገር ሰርታ ያንችን ነገር ሰርቃ ወደ እኔ ቤት እንደመጣች እርግጠኛ ነኝ። ስለዚህ ከጀርባዋ የሆነ ሰው አለ። እሱንም ባዩሽን ጠርጥሬያታለሁኝ። ስለዚህ ስለ እሷ በደንብ ማጣራት እፈልጋለሁኝ እና ማስታወሲን እንደማላስታውስ አርጌ ሁላቸውም የሚያውቁት በዚህ ጉዳይ ነው። ለአንቺ ብቻ ነው አላስችለኛ። ለልጄ እስከ ዛሬ በድዬሽ ነበረ፣ በጣም ይቅርታ አድርጌልኝ በማለት እንግዲህ ከሀንቾ ላይ እጅግ በጣም እንግዲህ ተላቅሰዋል ማለት ነው። እንዳትነቃብሽ ና የሆነ ነገር እንዳታደርግሽ እማዬ እኔ በጣም እፈራለሁኝ፣ በማለት እንግዲ ሀንቾ ማለት ነው ነግራታለች። እንዲሁ ስላስታወሰች ስለተረዳቻት ሀንቾን እንደልጅ ስለተቀበለቻት እጅግ በጣም ደስ ብሏታል ማለት ነው። ስለዚህ ወይዘሮ ሜላት ከዚህ በኋላ ከወይዘሮ ባዩሽ ጋር የምትፋለምበት ጊዜ ደርሷል ማለት ነው። ነቅታለች። በፊት ጀምረን ወይዘሮ ሜላት ለምን አትነቃም? ለምንድን ነውስ የቤተሰቦቿን ምክር የማትሰማ ሁሉን ነገር ሄዳለ ወይዘሮ ባዩሽ ለምን ታማክራታለች? ለምን ትነግራታለች? እያልነ ነበረ። እሷ እንደ ጓደኝነት በጣም እንደምትወዳት የልጅነት ጓደኛዋ ስለሆነች መልካም ወዳጅ ነበረች። ወይዘሮ ሜላት ለወይዘሮ ባዩሽ እጅግ በጣም መልካም ጓደኛዋ ነበረች። ቤቷ በመጣሽ ቁጥር ማለት ነው እጅግ በጣም የምትወደውን ነገሮችን በሙሉ እየሰራች ስታበላት ነበረ። እንዲሁም ደግሞ ከባሏም ከልጆቿ ማስበልጣ በብዙ ነገሮች ስታማክራቸው በእሷ ጉዳይም ከባሏ ጋር ስትጣላ ነበረ፣ ከአቶ መስፍን ጋር ማለት ነው። ስለዚህ እንደዚህ ተነጥፋላት የነበረችውን ጓደኛዋን መልካም ጓደኛዋን በጀርባዋ የወጋቻት ራሷ ወይዘሮ ባዩሽ ነች ማለት ነው። ወይዘሮ ባዩሽ ደግሞ አሁን ላይ ጥርጣሬ ውስጥ ገብታለች። ምን ብላለች? ማን ነው እንደዚህ? ለምንስ? ምን ሰምታ ነው እንደዚህ የተቀየረችብኝ? ለምንድን ነው? በማለት እንግዲህ ስለ ወይዘሮ ሜላት ማወቅ ፈልጋለች። ወይዘሮ ሜላት ተቀየረችብኝ፣ እንደ ድሮ አልሆነችልኝም። ስለዚህ የሆነ ነገር ሀገር ሰምታለች ማለት ነው። በማለት ጥርጣሬ ውስጥ ወይዘሮ ባዩሽ ገብታለች ማለት ነው። ግን ደግሞ ስጠረጠር ይህን ሁሉ ነገር እያደረገችው እርግብ ትሆናለች። ይቺ ተንከሲስ እንደው እሷን ማግኘት እፈልጋለሁ ልኳን አስገባታለሁ በማለት እንግዲህ አሁን ላይ ወይዘሮ ባዩሽ እርግብን እየፈለገች ትገኛለች ማለት ነው። አሴርም እንግዲህ ከነ ወይዘሮ ሚላት ቤት በድጋሚ እየተመላለሰ እየመጣ ነው። እውነት ለመናገር አሴር እጅግ በጣም ለሀንቹ መልካም ነው። እንዲሁም ደግሞ ከዚህ በፊት እንግዲህ ወይዘሮ ሚላትን የተናገራት ነገር አለ። እሱንም ደግሞ በጣም ደጋግመው ሀንቹን ስለጎዷት እንዳትጎዷት በማለት ለሀን ለሰላምም እንዲሁም ደግሞ ለወይዘሮ ሜላትም ለአቶ መስፍንም ሳይቀር ሲናገር ነበር። አሴር በተደጋጋሚ እንግዲህ ከወይዘሮ ሜላት ቤት እንግዲህ ስታገኘው ወይዘሮ ባዩሽ እዚህ ተሰባስባችሁልኛል እንዴ በማለት እንግዲህ ሌላ ነገሮችን ታስባለች ማለት ነው። ምክንያቱም እንግዲህ አሴርንና ተምቾን እንዲሁም ደግሞ ሀንቾን ስታይ ወይዘሮ ባዩሽ ደማ ነው የሚፈለው ማለት ነው። ምክንያቱም እነዚህ ልጆች የእሷን ነገር ማለት ነው ሀንቾ ላይ ያደረገችውን ነገር ያውቁ፣ በዚያም ምክንያት ማለት ነው እንግዲህ ወይዘሮ ባዩሽ እጅግ በጣም ነገሮቹ ወጡብኝ አልወጡብኝ ያውቃሉ፣ ወይንስ ደግሞ አያውቁም የሚለውን እጅግ በጣም እየተጠራጠረች ስለምትገኝ አንድ ላይ እንዲሆኑና ከሀንቾ ጎን እንዲሆኑ በፍጹም አትፈልግም ማለት ነው። በዚህ ሁኔታ ከተጓዘች እንግዲህ ወይዘሮ ባዩሽ ከፊትም እንግዲህ እንደሚያስፈራው ከሆነ እንዲሁም አቶ ዘሪሁም ሲናገር ነበረ። ተምቹና አሴር እንዲሁም አንድ ላይ መሄድ የለባችሁም በግል በኩል እየሄዳችሁ ስለሷ ማጣራት ትችላላችሁ እንጂ ሁለታችሁ አንድ ላይ መሄድ የላችሁ ምክንያቱም እሷ የሆነ ነገር ከማድረግ ወደኋላ አትልም ብሎ አቶ ዘሪሁን ሲናገር ነበረ ማለት ነው። አሁን ላይ አቶ ዘሪሁን ያው ወደ ውጭ ለመሄዱም እንዲሁም ደግሞ ተምቹን እዞ ለመሄድ ያለውን ነገር ተሎ መፈጸም ይፈልጋል ማለት ነው። ስለ ወይዘሮ ባዩሽ ያለዎች መረጃዎች በደንብ ከምንም በላይ ብዙ መረጃዎች ይዟል፣ ግን ደግሞ ይህን ነገር ለሕግ ማቅረብ ይፈልጋል ከዚህ ሀገር ከአ ተምቹ ጋር ማለት ነው ከመውጣቱ በፊት፣ ስለዚህ ጉዳይ እንትን ማለት ይፈልጋል ማለት ነው ምክንያቱም እንግዲህ ያው ከዚህ በፊት በጣም ብዙ ነገሮች አድርጋ በጣም ብዙ መረጃ ይዟል። ምናሴን ልታስገድል መሆኗን እንዲሁም ደግሞ እርግብንም እንደዚህ ዓይነት ነገሮች ከእርግብ በጣም ብር እንደምትቀበል ብዙ ወንጀሎቿን ራሷ ብቻዋን በእርግብ ምክንያት እንግዲህ ስታሰራት ነበረ። ከዚህ በፊትም ተናግራለች። አክስቴ ተስማምተን የምንሰራ ከሆነ አብረን ተስማምተን እንስራ፣ ካለዚያ ግን ነገሮቹ አንቺ እንደምታስቢያቸው አይደለም አንቺ ዳጎስ ያለ ነገር እንደምስረቻቸው ችግሮቹም ከአንቺ ላይ ነው የሚወድቁት፣ እያለች እርግብም እንግዲህ ወይዘሮ ባዩሽንም ስታስጠናቅቃት እንዲሁም ደግሞ ከርቸሌ ራሱን ላስገባሽ ይችላለሁኝ። አንቺ ኮ በጣም ነፍሰ ገዳይ ነሽ። በጣም ብዙዎችን ገለሻል። ማርቆስንም፣ እንዲሁም ደግሞ ሰለሞን እሱንም እንደዚው በማለት እንግዲህ ስትናገር ነበር ማለት ነው። ምክንያቱም ስለ ማርቆስ ያው የት እንደሄደ ስለማታቅ ገለው ይሆናል ብላ ስላሰበች እንጂ ማርቆስ የት እንደሄደ ባይታወቅም፣ በእርግጥ ግን ወይዘሮ ባዩሽ አልደረሰችበትም። ከዚያ በፊት ግን ፎቶውን አሳልፎ የሰጣትን ማለት ነው የሃንቹን መስቀልና እንዲሁም ፎቶውን የእርግብ ልጅነት የሚያረጋግጥ መረጃው ማለት ነው እሱን የወሰደውን ልጅ ወይንም ደግሞ አሳልፎ ለ ተምቹን ለእሱ የሰጠው ልጅ ደግሞ አጥፍተዋለች ማለት ነው። ምክንያቱም ይህ መረጃ ሊያወጣ ይችላል ብላ ስላሰበች ህይወቱን አሳጥተዋለች። ስለዚህ አሁንም ስላሴርና ስለተምቹ ተምቹ ጉዳይ በዚህ ምክንያት ወይዘሮ ባዩሽ ያው ሁለታቸውን እጅግ በጣም ደጋግማ ስለምጠረጥራቸው፣ ለምንድን ነው እናንተን የበሄድኩበት የማገኛችሁ? ለምንድን ነው አርፋችሁ የማትቀመጡት? ዳግም በፊቴ ላይ ባገኛችሁ ሕይወታችሁን እራሱ አሳጣችኋለሁኝ። አርፋችሁ ተቀመጡ፣ እናንተ ሌቦች እያለች እንግዲህ ስትናገር ነበር። ማን ሌባ እንደሆነ፣ እስኪ እንግዲህ ሌባ እናት ልጇን አታምንም የሚለውን ነገር እንደተረተባት እንግዲህ፣ ተምቹ ሁላችንም አይተነዋል ማለት ነው። አሁን ላይ በግልጽ በግልጽ እና በግልጽ ከወይዘሮ ሜላት ጋር ግብ ግብ የሚያያዙበት ጊዜ ነው ማለት ነው። ግን ደግሞ ወይዘሮ ሜላት አሁን ላይ እጅግ በጣም ነው የነቃችሁ። እንዲሁም ደግሞ ሀንቾ ሁሉን ነገር ስለነገረቻት ማስታወሷንና እንግዲህ፣ አሁን ላይ የምታስታውሰውን ወይንም ደግሞ የሆነውን ነገር ማንም እንዲሰማ በፍጹም አልፈልግም። ሀንቾን፣ የራሴ ነገሮችን ማስተካከል እፈልጋለሁ። እንደዚህ የሆነብኝን ነገርም ጥግ ድረስ እጄ ማወቅ እፈልጋለሁ። ባዩች ነች ወይንስ ደግሞ አርለችም የሚለው ነገር እሷ ከሆነች የምር አለቃትም እያለች እንግዲህ ደግማ ደጋግማ ተናግራለች። ስለዚህ አሁንም ሀንች ታግዛታለች ማለት ነው። ምክንያቱም ከዚህ በፊት ራሱ በጣም ትጠረጥራታለች። ወይዘሮ ሜላት ለእሷ እጅግ በጣም መልካም ጓደኛ ነች፣ አባዬ እያለች ለአቶ ኖላዊ ስትናገር ነበረ ማለት ነው ግን ደግሞ እሷ ደግሞ በጣም በተለያዩ ነገሮች ይሆን የነገሯ ብቻ ጥሩ አይመስለኝም። እርግብ ደግሞ ከዚህ በፊት እጅግ በጣም መልካም ልጅ ነች። እኔ ወዲሆኑ እንደገባች እጅግ በጣም መጥፎ ትመስለኝ ነበር፣ ግን ከጊዜ በኋላ ግን ስረዳት እጅግ በጣም መልካም ልጅ ነች በማለት እንግዲህ ለአባቷም እንዲሁም ደግሞ ለወይዘሮ ሜላትም ተናግራ ነበር ሀንቾ ማለት ነው። ግን ደግሞ አባዬ ይህን ነገር የኔን ፎቶና የኔን መስቀል ሰርቃ ቢሆንም ይህን ነገር የምትሰረው ብቻዋን አይደለም ብላለች ማለት ነው። ስለዚህ ከጀርባዋ የሆነ ሰው እንዳለ እርግጠኛ ሆናለች። ይቺ ከጀርባ ሆና ይህን ነገር አቀናብራ እርግብ የወይዘሮ ሜላት ልጅ እንድትሆን እና የሀንቹን ሙሉ ታሪኳን ሰርቃ የሰጠቻት ወይንም ደግሞ ሆይሽ ይህን ነገር የተጠቀመችበት ከሀንቹ ሀንቹ እንግዲህ ከወይዘሮ ሜላት ቤት በምሰራበት ሰዓት ባየችው መስቀል ነው። ከሀንቹ አንገት ላይ መስቀል አይታለች ማለት ነው። እና ይቺ የምታምር ልጅ እንዴት ሰራተኛ ልትሆን ትችላለች? እያለች እንግዲህ ለወይዘሮ ሜላትም ስትናገር ነበረ ማለት ነው። እና ይህንን መስቀል ደግሞ ያደረገችውን መስቀል አክሱም ድረስ በመሄድ ወይዘሮ ባዩሽ እና እንዲሁም ደግሞ ራሷ ወይዘሮ ሜላት ነበር ገዝተው ለሃንቾ በልጅነቷ ያሰሩላት፣ ያ ማለት ለትንሿ ለሃሴት ማለት ነው። ግን ያንን መስቀል አስታወሰችው፣ አየችው፣ አስተዋለችው እና ስለ ሃንቾ ማጣራት ጀመረች። ደሴ ድረስ በመሄድ ስለአቶ አቶ ኖላዊ ና ስለ ሃንቾ አስተዳደግ ሁኔታውን በሙሉ አጣርታለች ማለት ነው። ስለዚህ ያሳደጋጋን በማያዝ ወደ አዲስ አበባ ለሕክምና እንደመጣች ሁሉን ነገር ካጣራች እንግዲህ ካረጋገጠች በኋላ የወይዘሮ ሜላ ትክክለኛ ልጅ በቃ ሀና ነች በማለት እንግዲህ፣ እርግብ ደግሞ ከራሷ ቤት ትኖር ነበረ ማለት ነው። ከእሷ ቤት ለመጠጋት መታ ነበረ ወይዘሮ ባዩሽ እንግዲህ ባሏ እጅግ በጣም የሚቆጣ የሚደበድባት፣ ሌሎውም እንግዲህ እርግብን አብራቸው ለመኖር እጅግ በጣም ያልፈቀደ ስለነበር ይህን ነገር መጠቀም አለብኝ። የወይዘሮ ሜላትን ነገር ለራሴ ማድረግ አለብኝ። ከልጅነቴ ጀምሬ እኔ የምፈልገውን ነገር እሷ ወስዳብኛለች። ምክንያቱም አቶ መስፍኔን ተወደው ታፈቅረው ነበረ። ስለዚህ ለራሷ ማድረግ ወስና ነበር ማለት ነው። ወይዘሮ ባዩሽ ግን ደግሞ አቶ መስፍኔ ምርጫውን ያደረገው ወይዘሮ ሚላትን ነበረ። ወይዘሮ ሜላት ጠንካራና ጀግና ስለሆነች እጅግ በጣም ደስ የሚል ህይወት ትኖራለች። ሀብታም ነች፣ በጣም ብዙ ነገር ነች። ሀሴት ልጇ በጠፋች ሰዓትም በጣም ብዙ ነገር ለጥንቆላ ገብራት ነው ልጇን ምናምን እየተባለ በጣም ብዙ ነገር ነበረ ሲወራባት የነበረው። ሲቀጥል ደግሞ በፊት ስትኖርበት የነበረውን ቤቷን ራሱ በርካሽ ብር ሽጣ ይሄ የመንደር ወሬ ወይም ደግሞ የጉረቤት ወሬ አላስቀምጣ ሲል ወይዘሮ ሜላት እንግዲህ ቤቱን ሽጣ ሌላ ሰፈር ሄዳ ከዛ በርትታ በመስራቷ ከልጅቷ መጥፋት ማለት ነው ከሀሴት ጋር እንግዲህ ነገሮች ሁሉ ተቀይሮ ማለት ነው። እሷም ጠንክራ በመስራት እንደዚህ ሀብታም ሆና ምናምን ነገር ስታያት ሀብቱን ለራሷ ለማድረግ እና የእሷን ውድቀት የፈለገችው ወይዘሮ ባዮሽ እንግዲህ ይህን ድረስ ነው እንትን ያለችው ማለት ነው የተጓዘችው እና የራሷን ጓደኛ የሆነችውን ለመጣል ስትነሳ እንግዲህ የእርግብ ነገር በዚህ ጉዳይ ከሽፎባታል። ግን ደግሞ አሁን የወይዘሮ ሜላት መርሳት ለእኔ እጅግ በጣም ጠቃሚ ነው የሚሆነው ብላ የተነሳችው እንግዲህ ወይዘሮ ባዩሽ አልተሳካላትም። እስከ ዛሬ ስትጫወትባት የነበረው ነገር ያበቃና አሁን ደግሞ ወይዘሮ ሜላት ማለት ነው ተገላቢጦች ወይዘሮ ባዮች ላይ የምትጫወትበት ጊዜ ደርሷል ማለት ነው። ሁልጊዜ እጅልነት የለም ሁልጊዜ እንደዚሁ ዝም ብሎ መኮርኮም የለም። ሲኮረኮምም መልሶ መኮርኮም ሊመጣ ይችላል። እበላለሁ ሲልም መበላትም አለ ማለት ነው። እና የወይዘሮ ባዩሽ እንግዲህ ተንከ ሲስራ በዚሁ የሚቋጭ ይሆናል። በእርግጥ ከዚህ በኋላም እንግዲህ ተንኮል ልትሰራ ትችላለች። እኔ ግን በጣም የማስበው ወይዘሮ ሜላትን የሆነ ነገር እንዳታደርጋት፣ እንዳትገላት ዋናዋ እሷ ስለሆነች እንዳወቀች እንደምታስታውስ ትክክለኛ ልጇ ሃና እንደሆነች ያወቀች ግን ማለት ነው ወይዘሮ ባዩሽ የምታደርገው ነገር እጅግ በጣም የከፋ ስለሚሆን ይህ ነገር እሷ ባታቀው ሁልጊዜ እጅግ በጣም አሪፍ ነው። ግን ደግሞ ድንብላልን ማለት ነው በጣም አስጨንቃና ልትጎዳት ካሰበች ግን፣ ነገሮችን በሙሉ ግልጽ አድርጋ የምትነግራት ይሆናል አሊያም በተለያዩ ነገሮች ምክንያቱም ወይዘሮ ሚላት እንዳስታወሰች ከሰማች እጅግ በጣም ውሳኔው ከባድ ነው የሚሆነው። ምክንያቱም በጣም ከባድ ሰውነች፣ ወይዘሮ ባዩሽ ማለት ነው ወይ ያጠፉናል፣ ወይንም ደግሞ እናጠፋቸዋለን። እና ሰው ከመግደል ወደኋላ አትልም ወይዘሮ ባዩሽ ማለት ነው። እና ሀንቾ በአሁኑ ሰዓት እጅግ በጣም ደስተኛ ነች እናቷም እንዳስታወሰቻት እንዲሁም በለቻት ለአባቷ ስትናገር ለአቶ ኖላዊ ስትናገር ነበረ። ደስ ብሏት ፈጣሪን ስታመሰግን ነበር። ከጊዜ በኋላ ከስንት ስቃይና ሁኔታዎች በኋላ እንግዲህ የእናቷን ልጅነት ማለት ነው ልጄ በመባልና ነገሮችን በመቀበሏ እጅግ በጣም ደስ ብሏታል ማለት ነው። እንደዚሁ ነው እንግዲህ ተመልካች የሚፈልገው የሀንቹ ደስታ ነው። ከዚህ በኋላ ብዙ ነገሮች አሁንም ወይዘሮ ባዩሽ ልታደርግ ትችላለች፣ ግን ደግሞ ወይዘሮ ሜላት አትለቃትን ብዬ አስባለሁ ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመ ለመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኞላችሁ።